ሰላም፣ የሀረር ግሎባል ኔትወርክ ተከታታዮቻችን የዕለቱን መረጃዎች ይሰጥላችሁ ቀርበናል። እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሆኑ። አሜሪካ በኤርትራ የሚገኘውን ኤምባሲዋን ልትዘጋ ነው። የትግራይ ክልል ጠቅላይ ፍርድ ቤት የመምህራን የ17 ወራት ደሞዝ ውዝፍ ክፍያ እንዲፈጽም ውሳኔ አስተላለፈ። በሰሜን ተራሮች ብሔራዊ ፓርክ ዋልያ ሲያድኑ የነበሩ ግለሰቦች በቅጥጥር ስር ዋሉ። ተማሪዎች ተንቀሳቃሽ ስልክ ይዘው ወደ ትምህርት ቤት እንዳይሄዱ ሊከለከል ነው። አርሴናል በመልሱ ጨዋታ ሪያል ማድሪድን አሸንፎ ወደ ግማሽ ፍጻሜ ያለፈ። ዶክተር ቴድሮስ አዳኖ የታይም መጽሔት የዓመቱ መቶ ተጽዕኖ ፈጣሪ ስብስብ ውስጥ ተካትቱ የሚሉት የዕለቱ ጥንክሮቻችን ናቸው። አብራችሁን ቆዩ። ዝነኛውና ተጽዕኖ ፈጣሪው ታይም መጽሔት በዘንድሮው የመቶ ተጽዕኖ ፈጣሪዎችን ዝርዝር ውስጥ የዓለም የጤና ድርጅት ዋና ዳይሬክተር የሆኑትን ኢትዮጵያዊውን ዶክተር ቴድሮስ አዳኖን አካተተ። በዘንድሮው የታይም መጽሔት ዝርዝር ውስጥ የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ ባለሀብቱ ኤለን መስክ እና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር መካተታቸው ታውቋል። ዶክተር ቴድሮስ በዚህ ዙሪያ በማህበራዊ ትስስር ገጻቸው ባሰፈሩት ሀሳብ በዝርዝር ውስጥ መካተቴ በምሰራበት የዓለም ጤና ድርጅት ውስጥ ለሚሰሩ ባልደረቦችም ና ነው ያሉ ሲሆን በዓለም ዙሪያ በየቀኑ ግጭት ባሉባቸው ስፍራዎች ጭምር የጤና አገልግሎት ለማዳረስ የሚሰሩ ሰራተኞችንም አንስተዋል። በመጽሔቱ ስለ ዶክተር ቴድሮስ ተጋባዥ ጸሐፊ በመሆን ያስነበቡት ዶክተር ላሪ ፈንጣጣ በሽታ ከዓለማችን እንዲጠፋ ቁልፍ ሚና የተጫወቱ ሳይንቲስት መሆናቸውን መሰረት ሚዲያ ተመልክቷል። ዶክተር ቴድሮስ የዓለም ጤና ድርጅት ኃላፊ ከሆኑ በኋላ የዓለማችን የጤና አገልግሎት ሽፋን ቀይረውታል። ይህ ደግሞ በሰላም አመራርና ሳይንሳዊ በሆነ የውሳኔ አሰጣጥ የታገዘ ነበር። ዶክተር ቴድሮስ ለዓለም ጤና ስጦታ ናቸው ያሉት ዶክተር ላሪ በ194 ሀገራት የሚገኙ ሰዎች ጤና የመጠበቅ ኃላፊነትን እየተወጡ የሚገኙ ብለዋቸዋል። አመራሩ መሪያ ያለው ነው፣ ሀቀኛ ነው፣ ውጤት ተኮርም ነው። የዓለማችን ህዝብ ከበፊት ጊዜ በበለጠ ጤነኛ እንዲሆን አድርገዋል በማለት ዶክተር ላሪ ታይም መጽሄት ላይ ያስነብበዋል። የሪያል ማድሪድ ኮከቦች ፉከራና ሽለላ ተራ ጨዋታ ያደረገው አርሴናል በግሩም ብቃት ሜዳ ላይ ስራውን በመስራት አስደናቂ ድል በማስመዝገብ በአውሮፓ ሻምፒየንስ ሊግ ገናና ታሪክ አስመዝግቦ ግማሽ ፍጻሜውን መቀላቀል ችሏል። ትላንት ምሽት በአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ አርሴናል ከሜዳ ውጪ ሪያል ማድሪድን ሁለት ለአንድ በማሸነፍ ግማሽ ፍጻሜ የደረሰበትን ውጤት አስመዝግቧል። የቶራላቸው ማድሪዶች በሁለቱም ጨዋታ ደካማ ብቃት አሳይተው ከውድድሩ ውጪ ሆነዋል። ለአርሴናል የድልግቦቹን ፍጹም ቅጣት የምትያመከነው ቡካዮ ሳካና ጋብሪኤል ማርቲኔል ሲያስቆጥሩ ለማድሪድ ደግሞ ቪኒሲየስ ጁኒየር ብቸኛውን ግብ ከመረብ ማሳረፍ ችሏል። የአምናው ሻምፒዮን ማድሪድ ከውድድሩ ውጪ ሲሆን አርሴናሎች ደግሞ በአጠቃላይ አምስት ለአንድ አሸንፈው ከ16 ዓመት በኋላ ግማሽ ፍጻሜውን ተቀላቅለዋል። መድፈኞቹ በግማሽ ፍጻሜውም ከፓርሴን ጀርመን ጋር ይጫወታሉ። በጨዋታውም የአርሴናል የማል ተጫዋች ዲክላር ራይስ ለሁለተኛ ጊዜ የጨዋታው ምርጥ ተብሏል። በመጀመሪያው አጋማሽ በቫር ውሳኔ የተገኘውን ፍጹም ቅጣት ምት ቡካዮ ሳካ ሳይጠቀምበት መቅረቱና በሌላ በኩል በዳኛ ለማሪድ የተወሰነለትም ፍጹም ቅጣት ምት በቫር መሻሩ የምሽ ሽቱ ሌላ ገጽታ ነበር። በሌላ የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታ ኢንተር ሚላን እና ባየር ሙኒክ ሁለታቻ ተለያይተዋል። ለኢንተር ሚላን ላውታሮ ማርቲኔዝ እና ቤንጃሚን ፓፋርድ አስቆጥረዋል። ለሙኒክ ደግሞ ሀሪኬን እና ኤሪክ ዳየር በስማቸው አስመዝግበዋል። የመጀመሪያውን ጨዋታ ሁለት ለአንድ ያሸነፈው ኢንተር ሚላን በአጠቃላይም አራት ለሶስት በማሸነፍ ለግማሽ ፍጻሜው በቅተዋል። በቀጣይም ኢንተር ሚላን ከባርሴሎና ፓሪስ ሴንጀርመን ከአርሴናል በግማሽ ፍጻሜው የሚፋለም ይሆናል። የትግራይ ክልል መምህራን ማህበር በፌዴራሉ መንግስትና የትግራይ ጊዜያዊ አስተዳደር ላይ የመሰረተውን ክስ ሲመለከት የቆየው የትግራይ ከፍተኛ ፍርድ ቤት የፌዴራል መንግስቱና የትግራይ ጊዜያዊ አስተዳደር የአስተማሪዎች የአስራ ሰባት ወራት ደሞዝ እንዲከፈል ውሳኔ አስተላለፈ። ፍርድ ቤቱ የፌዴራሉ መንግስትና የትግራይ ጊዜያዊ አስተዳደር አጠቃላይ አምስት ነጥብ አራት ቢሊዮን ብር የመምህራን ደሞዝ እንዲከፍሉ ውሳኔ ሰጥቷል። በትግራይ ክልል የሚገኙ መምህራን አስራ ሰባት ወራት ደሞዝ እንዲከፈላቸው በመጠየቅ በትግራይ ጊዜ አስተዳደርና የፌዴራል መንግስቱ ላይ የመሰረቱት ክስ ላለፉት ስምንት ወራት በትግራይ ከፍተኛ ፍርድ ቤት ሲታይ ከቆየ በኋላ በትላንትናው ዕለት ውሳኔ ተሰጥቶታል። የፍርድ ቤቱን ውሳኔ በአሁንታ እንደተቀበለው የትግራይ መምህራ ማህበር ገልጿል። የማህበሩ ፕሬዝዳንት መምህር ንግስቲ ጋርደ የትግራይ መምህራ ማህበር የአስተማሪዎችን መብት ለማረጋገጥ ሁሉንም አይነት እንቅስቃሴ ሲያደርግ መቆየቱን በማንሳት ይህ የፍርድ ቤቱ ውሳኔ ደግሞ ታሪካዊ የሚባለው ብለውታል። የትግራይ መምህራ ማህበር የፍርድ ቤቱ ውሳኔ በአፋጣኝ ተግባራዊ ሊሆን እንደሚጠብቅም አመላክተዋል። መምህርት ንግስቲ የፍርድ ቤቱ ውሳኔ በአጭር ጊዜ ውስጥ ተግባራዊ መሆን አለበት። ይህ ካልሆነ ውሳኔው በአስተማሪ

ሪዎች ተንቀሳቃሽ ስልክ ይዘው ወደ ትምህርት ቤት እንዳይሄዱ ሊከለክል ነው። የ2017 ዓ ም የትምህርት ዘመን የ9 ወራት አፈጻጸም ለህዝብ ተወካዮች ምክር ቤት ያቀረቡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከሚቀጥለው ዓመት ጀምሮ ተማሪዎች ተንቀሳቃሽ ስልክ ይዘው ወደ ትምህርት ቤት እንዳይሄዱ እንደሚደረግ ተናግሯል። ይህም ተማሪዎች ሙሉ ለሙሉ ትኩረታቸውን ትምህርታቸው ላይ እንዲያደርጉ ታስቦ እንደሆነ የጠቀሱት ሚኒስትሩ በእቅዳቸው ዙሪያ ከክልል ትምህርት ቢሮዎች ጋር ምክክር እንደሚደረግም ተናግሯል። በቅዱ ላይ የጋራ ስምምነት ከተደረሰ ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት የሚሄዱት ትምህርት ለመከታተል ነው እንጂ በስልክ ለመዘናጋት አይሆንም ብለዋል። ከቅርብ ጊዜ ወዲህ እየታየ ስላለው የተማሪዎች ውጤት አስተያየት የሰጡት ፕሮፌሰር ብርሃኑ ተማሪ ፈተና እንዲያልፍ እንፈልጋለን፣ ነገር ግን ሰርቶ እንጂ ኮርጆ እንዲያልፍ አንፈልግም ብለዋል። ፈተና ሰርቆ ብዙ ተማሪ ማሳለፍ በክልሎች መካከል ፉክክር የፈጠረ እንደነበር አስታው ሰው ማህበረሰቡም ይህን ሀያ ያላለበት መምህራን ፈተናን ለመሰረቅ ተባባሪ የነበሩበትም አሳፋሪ ደረጃ ላይ ተደርሶ ነበር ብለዋል። አሁን ያለው የፈተና ትምህርት ውጤት ትምህርቱ ምን ያክል ወድቆ እንደነበር ያሳየ ስለሆነ መንግስት ይህን ችግር ለመፍታት ደግሞ ከመሰረቱ መነሳት አስፈላጊ መሆኑን ጠቅሰዋል። ይህ ካልሆነ እየተወሳሰበ ባለው አለም ውስጥ ተወዳዳሪ ሆኖ መቀጠል ከባድ እንደሚሆን ገልጿል። በተማሪዎች ላይ ከመሰረቱ መሰራት የተጀመረው ስራ በመጠኑም ቢሆን ለውጥ ያሳየ እንደሆነ አንስተው ተማሪዎች ወደ ቤተ መጻሕፍት መሄድ፣ ቤተሰብም ስለ ልጆቹ ውጤት ማሰብ ጀምሯል ብሏል። ከታች ተማሪው እየተሻሻለ ሲመጣ ደግሞ ችግሩ በዩኒቨርሲቲ መምህራን ዘንድ መታየት መጀመሩን የገለጹት ሚኒስትሩ የዚህ መገለጫ ደግሞ ዩኒቨርሲቲዎች አራት እና ሶስት አመታት ያስተማሩትን ማሳለፍ አለመቻላቸው እንደሆነ ተናግሯል። ይህ አልፎ ሁሉ ሁሉም መስመር ሲይዝ በትክክል የተማሩና በፍጥነት እየተለወጠ ባለው ዓለም ውስጥ ተወዳዳሪ የሚሆኑ ዜጎች ይኖሩናል ብለዋል። የኢትዮጵያ መገለጫ የሆነውን ዋልያ በቡድን ተደራጅተው ሲያድኑ የነበሩ ግለሰቦች በጃን ሞራ ወረዳ አስተዳደር የጸጥታ አካላትና በሰሜን ተራሮች ብሔራዊ ፓርክ ጽህፈት ቤት ሬንጀሮች ትብብር በቁጥጥር ስር መዋላቸው ተገለጸ። ፓርኩ በማህበራዊ ትስስር ገጹ ባጋራው መረጃ እንዳለው ባሂት ተብሎ በሚጠራው የፓርኩ ክፍል በተደረገ ቅኝት ሁለት ዋልያ በጥይት በመገደል አርደው በአህያ እየጫኑ ያለ ተደርሶባቸው በተደረገ የተኩስ ልውጥ ሁለቱ በቁጥጥር ስር የዋሉ ሲሆን ቀሪዎቹ ወንጀለኞች ወደ ህግ ለማቅረብ የጸጥታ ኃይሉ በስምሪት ላይ እንደሚገኝ አስታውቋል። በህግ ቁጥጥር ስር ያሉ ወንጀለኞች ላይ የወረዳው ፖሊስ ጽፈት ቤት የምርመራ ስራውን እያካሄደ መሆኑን ፓርኩ አስታውቋል። በሰሜን ተራሮች ብሔራዊ ፓርክ ተወስኖ የሚገኘው ዋልያ በተለያዩ ምክንያቶች ቁጥሩ እየተመናመነ ይገኛል። ለቁጥሩ መቀነስ በጥናት ከተረጋገጡ ምክንያቶች ውስጥ አደን በዋናነት ተጠቃሽ ሲሆን ዋሊያን ከመጥፋት ለመታደግ እንዲያስችል ፌዴራልና እስከ ቀበሌ ድረስ ያሉ አጋር አካላት ያሳተፈ መድረኮችና የጥበቃ ተግባራት ሲካሄዱ መቆየታቸውን የሰሜን ተራሮች ብሔራዊ ፓርክ ጽፈት ቤት አስታውሷል። አሜሪካ በኤርትራ የሚገኘውን ኤምባሲዋን ጨምሮ ወደ ሰላሳ የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽህፈት ቤቶቿን ልትዘጋ መሆኑን ሮይተርስ ያገሪቱን የውጭ ጉዳይ መስሪያ ቤትን ሰነድን ጠቅሶ ዘገበ። የትራምፕ አስተዳደር በአብዛኛዎቹ በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንሰላዎች የሚዘጋ ሲሆን ከነዚህም ውስጥ ኤርትራ አንዷ ናት። በውሳኔው መሰረት ይዘጋሉ የተባሉት አስሩ የአሜሪካ ኤምባሲዎች በኤርትራ በሌሴቶ በማ ማዕከላዊ አፍሪካ ሪፐብሊክ፣ በሉክሰምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ ደቡብ ሱዳን፣ በማልታ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ያመላክታል። ኤርትራ ለረጅም አመታት ከአሜሪካ ያላት ዲፕሎማሲያ ግንኙነት የተቀዛቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። ኤርትራ ነጻ ከወጣች በኋላም በአውሮፓያኑ 1993 አሜሪካ ኤምባሲዋን በአስመራ የከፈተች ሲሆን አሜሪካ በኤርትራ ያለውን የሰብአዊ መብት አያያዝን ስትተች ቆይታለች። በሁለቱ ሀገራት መካከል በነበረው የዲፕሎማሲ ያለ መግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረው የቪዛ አገልግሎት ቋርጧል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻልን አሳይቶ ነበር። እስካሁን ስትከታተሉት የነበሩ መረጃዎቻችን እነዚህን ይመስላሉ። መልካም ጊዜ።